ከ80 በመቶ በላይ የሚሆነው የህብረተሰብ ክፍል በግብርናው ዘርፍ ላይ ጥገኛ ነው ቢባልላትም የዘርፉ እድገት ግን የእድሜውን የተሳታፊውንና የሸክሙን ያክል አይደለም። ለዚህ አንዱ ችግር ደግሞ ዘርፉ የሚፈልገውን ድጋፍ አለማግኘቱ፣ ከኋላ ቀር የአሰራር ዘዴ አለመላቀቁ ነው። ይህን ለመቅረፍ ያለመውና ከስድስት ዓመት በፊት ወደ ስራ የገባው የግብርና ኮመርሻላይዜሽን ክላስተር አርሶ አደሩ ቤት እየደረሰ ያለው በዚህም ጭምር ነው። የተሰማሩበት ያው በእርሻ ስራ ላይ ነው። በዋነኝነት ግን አቮካዶ አምራች ነኝ። ኮልድ ቼኖች አሁን ከኢቲአይ ያገኘነው የምርት መሰብሰባ ምርት እንዳይበላሹ ቶሎ ወደ ገባ እንዲደርሱ፣ እንዳይበላሹ ደግሞ የማቆየት ፍሪጅ ያለውን መኪና ስላበረከቱልን በዚህ አጋጣሚ እነሱንም ኢቲዎችን እጅግ እናመሰግናለን። ታዲያ ሚሊዮኖችን ተደራሽ ያደረገው የመጀመሪያው የግብርና ኮመርሻላይዜሽን ክላስተር ፕሮግራም ተጠናቆ ሁለተኛው ምዕራፍ ዛሬ ይፋ ሆኗል። ልክ እንደ ባለታሪካችን ያሉ የሰፋፊ እርሻ ባለቤት መሆን የቻሉት ሌሎችም የአነስተኛ እርሻ ባለቤት 6.5 ሚሊዮን አርሶ አደሮችን በሁለተኛው ዙር ፕሮግራም ተጠቃሚ ለማድረግ ውጥን ተይዟል። ኤሲሲቱ ዊል ኤክስፓንድ ኢትስ ሪች ቱ ኤሲሲ ሁለት የክላስተር ተጠቃሚ አርሶ አደሮች ተደራሽነቱን በዘጠኝ ክልሎች ወደ 65 ሚሊዮን ያደርሳል። ከአየር ንብረት ጋር የሚስማማ ግብርናን የምርታማነት ማዕከል በማድረግ ያስተዋውቃል። የገበያ ትስስር፣ አግሮ ፕሮሰሲንግ እና እሴት ጭመራን ያጠናክራል። በፕሮግራሙ ተግባራዊነት የጾታ፣ የወጣቶችንና የተመጣጠነ ምግብ ተጠቃሚነትን ያስተሳስራል። ለማስተባበር እና ኃላፊነትን ለመወጣት የሚረዱ ጠንካራ ተቋማትን ይገነባል። Stronger institutions for coordination, monitoring, and accountability. በሁለተኛው ፕሮግራም የምርት አይነቶችንም ተደራሽ የሚሆኑ ክልሎችንም ከመጀመሪያው ፕሮግራም ተጨማሪ ማካተት ተችሏል። ምርትና ምርታማነትን ከማሳደግና ከተረጅነት ለመላቀቅ የሚደረገውን ጥረት ለማሳካት ተፈናቃዮችም የዚህ እድል ተጠቃሚ እንደሚሆኑ ሰምተናል። ተፈናቃዮች እርዳታ ነው የሚጠብቁት። ጉልበት አላቸው፣ እውቀት አላቸው፣ ጤና አላቸው። እነዚህን ሰዎች ወደ መሬት አምጥተናቸው ስራ እንዲሰሩ ማስቻል በተለይም በሚቀጥሉት አምስት አመታት ውስጥ ወደ 300 ሺህ የሚጠጉ ተፈናቃይ ሰዎችን በምግብ ራሳቸው እንዲችሉና እርዳታ ጠባቂ እንዳይሆኑ ማድረግ ላይ ከሆስት ኮሚኒቲ፣ ወይ ደግሞ ከነዋሪው ማህበረሰብ ጋር ተቀላቅለው እንዲሰሩ ማስቻል ላይ እንሰራለን ብለን አቅደናል። ይህንን ፕሮግራም ከቀድሞው ለየት የሚያደርገው አንደኛ፣ ወሳኝ የሚባሉ ተጨማሪ የምርት አይነቶችን የዚህ ማዕቀፍ አካል እናደርጋለን። ሁለተኛው ደግሞ የተደራሽነት ሽፋናችን ላይ ተጨማሪ ቦታዎችን አካተናል። ሶስተኛው በዚህ ፕሮግራም የግሉ ዘርፍ ሚናና የስማርት ግብርና አተገባበር በከፍተኛ ደረጃ ይጨምራል። ለዚህ ፕሮግራም ስኬታማነት ወደ 120 ሚሊዮን ዶላር ያስፈልጋል። ልክ እንደ ቀድሞው ሁሉ የነበረውን አጋርነት አጠናክራ ለማስቀጠል ሀገራቸው ቁርጠኛ መሆኗን አጋር አካላትን ወክለው በመድረኩ ንግግር ያደረጉት በኢትዮጵያ የዴንማርክ አምባሳደር አንስተዋል። ኢትዮጵያ ከአነስተኛ እርሻ ባለቤት አርሶ አደሮች ወደ ገበያ መር ክላስተርና ተወዳዳሪ ግብርና ዘርፍ የምታደርገውን ሽግግር ለመደገፍ ያለን ቁርጠኝነት አሁንም ይቀጥላል። ዛሬ ዴንማርክ በቀዳሚ ድጋፍ አንቀሳቃሽነት ወደ 79 ሚሊዮን የአሜሪካ ዶላር ድጋፍ እንደምታደርግ በመግለጽ ኤሲሲ ሁለትን ለመደገፍ ያላትን አጋርነትና ታማኝነት በኩራት ማረጋገጥ ፈልጋለሁ። ለዚህ ፕሮግራም ቀዳሚ ድጋፍ ሰጪም የሚያደርጋት ነው። ሁለተኛው የግብርና ኮመርሻላይዜሽን ክላስተር ፕሮግራም አስቀድሞ የማቀፉ ተጠቃሚ በሆኑ አልሚዎች ዘንድ ለሌሎችም የሚተርፍ ተስፋን እንዲሰንቁ አድርጓቸዋል። ክልሎችም አስቀድሞ የነበረውን ምርታማነት ወደ እሴት ጭምራና አርሶ አደሩን ማዘመን እንዲያሸጋግሩ እድል ይዞ የሚመጣ ነው። ለምሳሌ አርሶ አደሮቻችን ኤሲሲ አንድ ላይ ሲያመርቱ ነበረ። ምርታቸውን በአካባቢያቸው ፕሮሰስ ሳያደርጉ በጥሬው ነው ወደ ገበያ ሲያቀርቡ የነበረው ማለት ነው። በዚህኛው ፕሮግራም ውስጥ ግን አሁን ማድረግ ለመስራት የታሰበውና የታቀደው አርሶ አደሮቻችን ያመርታሉ። አርሶ አደሮቻችን በቴክኖሎጂ ተደግፎ ካመረቱ በኋላ በቴክኖሎጂ ሀርቨስት ያደርጋሉ። በቴክኖሎጂ ተደግፎ እዛው ምርታቸውን እንዲያከማች ይደረጋል። ከማከማቸት ደግሞ አልፎ አርሶ በዛው መጠን የአግሮፕሮሲንግ ውስጥ እንዲገቡ ይደረጋል። ማለት በጣም እጅግ ጠቃሚና ለወደፊትም ጥሩ ዝግጅት እንድናደርግና የበለጠ ደግሞ ተነሳስተን የምንሰራበት አጋጣሚ የሚፈጥር ዝግጅት ነውና በዚህ አጋጣሚ እዚህ እንትን ላይ መሳተፌ በጣም እጅግ በጣም ደስተኛ ነው።